አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ ዲና የተከበራችሁ የወሎ ጊራናትዮ ቤቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት መቶ አንድ ዚንጎ ነው። ስለዚህ ላሜራው ስንት ብር ፈጀ፣ ስንትስ ደጃፍ ነው የሚለውን ኢንሻ አላህ ገለጻ የሚያደርግላቸው ይሆናል፣ ኢብራሂም ማለት ነው። ወደ ቪዲዮ ከማለፋችን በፊት ወሎ ጊራና ቲዩብ አዲስ ይሆናችሁ፣ ሰብስክራይብ፣ ላይክ፣ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ቪዲዮ እንግዲህ ከሰራው ትንሽ ቆየት ትብያለሁኝ። ያው ጉፋንም ደግሞ አመም ማድረጎኛል፣ ለድምጹ ይቅርታ ጠይቃለሁኝ። እንግዲህ እንደምትመለከቱት መቶ አንድ ዚንጎ ነው ቤቱ። ስለዚህ እንደምታዩት ምርጥ ላሜራ ተገጥሟል። መቶ አንድ ቆርቆሮ ያላችሁ ጥና ወንድሞች ለማስገጠም ምን ያክል ይፈጅብናል? ለሚለው ኢንሻአላህ ይጠቅማችኋል ብዬ ተስፋ አደርጋለሁ ማለት ነው። ካም ባላ ለኢብራሂም ለልቀቅ። ኢብራሂም እስኪ ጀምር ለየት የሚያደርገው ነገር ቢኖር፣ እስኪ ለየት ለየት የሚለውን ነገር አስረዳ። ለምሳሌ ከዚህ ጀምሮ እነዚህ አቀማመጣቸው ልክ እስከ ዛሬ ይለያያል። ዲዛይኑን በለው የተጠቀመውን ብረት በለው እዚህ ላይ አሁን ሁሉም ይለያያል። ከዚህ ውጭ ማለት ነው። ከዚህ ውጭ ሌላው ይለያል። መሀል ላይ ከምንከፋፍልበት ውጭ ይሄ ዲዛይኑ እንደምታየው ይሄ እና እስከ ለስከዘር አንድ አይደለም ዲዛይኑ ማለት ነው። አዎ ይለያል። እስከ ስር የለም ከምን ቀርጸው አዎ ሁሉም ነገር ይለያል ዲዛይኑ። በዚህ መልኩ ነው። እቺ እዚህ ጋር ተከፋችሀላት እቺ እንደምታያትና አዎ ተከፋችሀላት ማለት ነው። ስለዚህ አሁን የፍሬንጫው ስንት በስንት ነው የሚባለው? ቁመቱ ስንት ነው ጎኑ? ሜትር ከ80 ቁመቱ ሜትር ከ80 ጎኑ ጎኑ ቁመቱ ቁመቷ 3 ሜትር 3 ሜትር፣ ማሻአላህ በጣም ረጅም ነው ረጅም 3 ሜትር ነው ቁመቱ። 3 ሜትር ነው ቁመቱ ማለት ነው ማሻአላህ። እዚች ጋር ስንመጣ እቺም እንደዚያው ሰው ወደ ሳሎን መግቢያ ውስጥ ለውስጥ የሚያገናኘው። ለምሳሌ መቃኑ ጋር ነው አብሮ የተገጠመው የብቻ ነው ቀድሞ ስለተገጠመ እንጂ ማለት ነው። መቃ ነው ጋ ነው ሶስት መቃ ሶስት መቃ ነው ያለው እሱ ነው። ይሄ ይሄ ሶስት ብቻ ማለት ነው። ሌላው የራሱ ክላስ ስለሆነ እንትን የለውም። የሻወር ቤት ነው። ማሻአላ ቤቱ በጣም ረጅም ነው። ስለዚህ ይሄ ሌላው ክላስ ነው። ሌላ ክላስ ነው። ይሄም ያው ተመሳሳይ ነው። ሶስት ሜትር ቁመት ሁሉም ተመሳሳይ ነው። ዲዛይኑ ግን አሁኑ በጣም ይለያል። ያምራሉ ያምራሉ። መስኮቶቹም መስኮቶቹ ያው ትንንሽ ናቸው። አሁን እዚህ ላይ ለምሳሌ መቶ አንድ መሆኑ ብቻ ሳይሆን መስኮቶቹ ያያይ ትንንሽ ናቸው ትንንሽ ናቸው። አንድ ነገር ግልጽ ማድረግ የምፈልገው መቶ አንድ ቆርቆሮ ሆኖ በር እና መስኮቱ ሰፊ ከሆነ ብሩ ይጨምራል። በመቶ አንድ አይሄድም አይሄድም። ዋናው የመስኮቱ እና የበሩ መስፋትና መጥበብ ነው ይወስነው፣ አናጺ ይወስነው የሚሰራው አናጺ። አሁን ይችል 1 ሜትር ይጠብቃል ቢጨምርበት ከቁመቱም እንበል ከጎኑም በዛው ልክ ዋጋውም አንድ አይደለም፣ ይጨምራል፣ ይጨምራል። እነዚህ መስኮቶቹም አንድ አይነት ናቸው፣ በሩም እንደምታዩ አንድ አይነት ናቸው። ተከፋሽ ነው። ማሻ አላህ ቤቱ ማሻ አላህ ነው ቤቱ። ትልቅ ቤት ነው በጣም። እዚሁ እዛ ምንድነው ናት? የዕቃ ቤት ነው። በኖርማሉ የተገጠመችው ለዚያ ዲዛይን፣ ምናምን የሌለው መስኮት አለው በዚያ እዚህ ጋር ያው ይሄ እዛ የተጠቀምነው ብረት ቢሆንም ሌላው እንደማንኛውም አንድ ነው እስካሁን እንደተጠቀምነው እስከ ዛሬም ይጣራ አይነት ማለት ነው ስንት ቋሚ ስድስት ቋሚ ቋሚ ስድስት ቋሚ ስድስት ቋሚ ያለው ማሻአላ ስለዚህ የመቶ አንድ ቆርቆሮ ቤት የሁሉም ተመሳሳይ አይሆንም ማለት ነው። አይሆንም መስኮቱ ጠባብና ሰፊ ስለሚኖረው አንድ መሆኑ እንደገና አሁን 73 ቆርቆሮ ወይም 74 ቆርቆሮ የሚሰራ ቤት አለ። አንድ በቆርቆሮ ዋጋ አሁን እኩል ለማውጣት አንድ አይቻልም፣ ይለያያል። በጣም ይለያያል። ሰባ በስምንት የሚባለው የሰባ ምናምን ቆርቆሮ ራሱ ይለያያል። ለምሳሌ ወደ አሁን ሰባ በስምንት የሚባል በተለምዶ ይሄ ጠቅላላ ቀድሞ አግድሞ ወዲ እስከ ወዲያ ድረስ ያለው ሰባ በስምንት ናቸው። እነዚህም ግን አንድ አይደለም። አሁን የዚህ ሶስቱም ቢለካ ይለያያል፣ ይለያያል። ለምሳሌ በቆርቆሮ አይሄድም ሂሳቡ ማለት ነው። ሁሉም ይለያያል። ስለዚህ በዛ መልኩ ነው የሚሆነው። ስለዚህ የቤት ስንት ፈጀ ነው

ማሻላ ስለዚህ፣ እንደዚህ አይነት ተመሳሳይ ለምሳሌ ሜትሮ የመስኮቱን ጥበት የበሩም እንደዛው ተመሳሳይ ከሆነ ተመሳሳይ ከሆነ የሚሰራ ይሆናል ማለት ነው። ዋናው ነገር ያው ቅድም እንዳልኩት ከዚህም እኮ የሚቀንስ ሊኖር ይችላል ይኖራል። ለምሳሌ አሁን ቁመቱ ለምሳሌ ከቁመቱ ላይ ወደዚህ ወደኛ ወደ ጦጦ ሃ ብንሄድ ቁመታቸው አጃጀር ነው። በዚህ ልክ አይጓዝም። ይቀንሳል ይቀንሳል፣ ወደዛ አካባቢ ይቀንሳል ደግሞ ሌላ ቦታ ስታየው ደግሞ በሩ እና የመስኮት ስለሚሰፋ እዛ ላይ ደግሞ ብረቱ ስለሚጨምር ማለት ነው ብረቱ ይጨምራል። እንትም በረዘመ በሰፋ ሰዓት የምትጠቀመው ዕቃ ስለሚያስጨምር በዛ ልክ ዋጋ ይጨምር። አሁን ሰይ ብረቱ ጭማሪ ያለው ወይስ እንዴት ነው? አሁን ላይ እስካሁን ደህና ነው። ለምሳሌ በእኛ በህንጻ መደብሩ ሰሞኑን ጭማሪ አይደለም፣ ለመጨመር ያዘው ዕቃ ማለት ነው አለ። ያው አሁን ለምሳሌ በእኛ በኩል ፈርኒቸር አይጨምራል። ፈርኒቸር ላይ ግን ብረት ላይ ገና ናቸው የያዙትን እስከሚጨርሱ እና እንጂ ለመጨመራቸው አይቀርም። መቼም የሚቀንስ ነገር ስለማይኖር የጨመረ እንጂ እየቀነስ አይሄድም አይሄድም እንደገና ህዚህ ላይ አዲስ ነገር ልነግራቸው የምፈልገው ሻለያው ቀጣይም ቪዲዮ የምንሰራበት ይኖራል። አረቢያን መጅሊስ ኤሌክትሮኒክስ እቃዎች ሙሉ ከእኔ ጋር እንደሚያገኙ ድንበኞቻችን መስተዋወቅ ፈልጋለሁ። አረቢያን መጅሊስ ኤሌክትሮኒክስ እቃ ሲባል ለምሳሌ ዘመናዊ ስቶቭ፣ ቲቪ ብዙ አይነት ነገሮችን ያው ቀጣይ ለማቀጣ አዘጋጅታል። ስለዚህ አረቢያ መጅልስ በተለይ ጊራና ስላልተለመደ ይስካውን አልተለመደ ከደሴ ተግባፎ ይመጣል። እዚህ ቤት አልግባ ይላል። በረንዳ ላይ ጥለውት ይመለሳሉ። ቤቱ ስለማይለካ አይለካ። አላህ ለኩን እንደዚህ አይነት አጋጣሚ ሰርፕራይዝ አደረግን እያሉ ቤተሰብ ከደሴ በሌላ ሰው ያስገዛሉ። አንተ ጊራና በመኪና ጭኖ ያመጡትና ግባ ሲባል ቤቱ ሳይለካ ስለሆነ ግዜ አጋጣሚ አጋጥመ ቤቱን ሄጀ ለካለሁኝ በዛ በቤታቸው ልክ ነው የምሰራው ማለት ነው ሜትር ራሱን እንችላለሁ የካሬ ዋጋ በቤታቸው ልክ መሰረት ኢንሻአላህ እንግዲህ ስለዚህ አረቢያን መጅልስ ከፈለጋችሁ ደግሞ እብራሂም ጋር ኢንሻአላህ በቀጣይ ቪዲዮ የምንሰራው ስለሚሆን በዚያ ዙሪያ ታውታላችሁ ማለት ነው እንግዲህ፣ ለዛሬ ያስኩላችሁ ቪዲዮ ኢንሻአላህ ይህንን ይመስላል። ይጠቅማችኋል ብዬ ተስፋ አደርጋለሁኝ። ላይክ ማድረጋችሁን እንዳትረሱ፣ ለሌሎችም ሸር አድርጉ። ላይክ ስታደርጉ ደግሞ ለሌሎች ተደራሽነት ስለሚኖረው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።